ሰላማችሁ ይብዛ! የተወደዳችሁ የጄምኤም ቴሌቪዥን ተመልካቾቻችን፣ ከጄምኤም ቴሌቪዥን ከሀገር ውስጥና ከውጭ እንደዚሁ መንፈሳዊ የሆኑ እንቅስቃሴዎችን ወደ እናንተ የምናደርስበት የመረጃ ሰዓት ላይ እንገኛለን። በመጀመሪያም አርዕስተ ዜና፣ የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት ለቤተ እምነት መሪዎችና አገልጋዮች ስልጠና መስጠት ጀመረ። በኢትዮጵያ ሙሉ ወንጌላ አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የወሊሶና ቱሉ ቦሎ ክላስተር የመሪዎች ስልጠና ተካሄደ። ኢትዮጵያ ታላቁ የህዳሴ ግድብን አጠናቃ በመመረቋ እንኳን ደስ አላችሁ ሲሉ አንቶኒዮ ጉተሬስ ደስታቸውን ገለጹ። ከውጪ የዩክሬን የወንጌላውያን ፕሮቴስታንት አብያተ ክርስቲያናት ምክር ቤት ከአውሮፓ ወንጌላውያን ህብረት ጋር በይፋ ተቀላቀለ። እንድትከታተሉ ተከታታሉ እየጋበዝኩ ዝርዝር መረጃዎቹን ነግራቸዋለሁ። የኢትዮጵያ አንድነት በክርስቶስ የወንጌል አማኞች አብያተ ክርስቲያናት ህብረት ለቤተ እምነቶች መሪዎችና አገልጋዮች ስልጠና መስጠት ጀመረ። የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት ከሪፍት ቫሊ ግሎባል ሚሽን ጋር በመተባበር ደቀ መዝሙርነትን ማፍራትና የፍቅር ማህበረሰብን መገንባት በሚል ርዕስ ለህብረቱ አባል ቤተ እምነት መሪዎችና አገልጋዮች መስከረም 12 ቀን 2 18 ዓመተ ምህረት በላይት ፎር ዘ ኔሽንስ ኢንተርናሽናል ቤተ ክርስቲያን ስልጠና መስጠት ጀምሯል። የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት ሰብሳቢና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የስራ አስፈጻሚ አባል የሆኑት ሐዋርያው ኢዩኤል አብርሃም የእንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን የቤተ ክርስቲያን አንደኛውና ትልቁ ተልዕኮ ደቀ መዝሙርነትን ማፍራት ስለሆነ ቤተ እምነቶች በደቀ መዛሙርት ላይ ትኩረት በማድረግ ጠንካራ ስራዎችን መስራት እንደሚገባቸው መልእክት በማስተላለፍ የምናገለግለው ወንጌል የፍቅር ወንጌል ስለሆነ የፍቅር ማህበረሰብን መገንባት ያስፈልጋል ብለዋል። በእለቱም የሪፍት ቫሊ ግሎባል ሚሽን ባለራእይና ፕሬዚደንት ዶክተር ገዛሀኝ አስማማ ተሳታፊዎችን እንኳን ደህና መጣችሁ በማለት ደቀ መዝሙርነት ማፍራትና የፍቅር ማህበረሰብን መገንባት በሚል ርዕስ ስልጠናው መስጠት የጀመሩ ሲሆን ይህም ስልጠና ለሚቀጥሉት ሶስት ወራት የሚቀጥል ይሆናል። መረጃው ከኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት አገኘ ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የወሊሶና ቱሉ ቦሎ ክላስተር የመሪዎች ስልጠና ተካሄደ ነው። በወሊሶ መሃል ከተማ አጥቢያ ለቤተ ክርስቲያን መሪዎችና ሙሉ ጊዜ አገልጋዮች የሁለት ቀን ስልጠና ከመስከረም 13 እስከ 14 2018 ዓ.ም ተሰጥቷል። የክልሉ ፕሬዝደንት መጋቢ አዕምሮ መልካሙ በመገኘት የእንኳን ደህና መጣችሁ መልእክት በማስተላለፍ የስልጠናውን ዓላማ ገልጸዋል። መጋቢ ፍሳሐ ተስፋዬ የቤተ ክርስቲያን ተከላና እድገት በሚል ርዕስ የመጀመሪያውን ቀን ስልጠና ሰጥተዋል። በዚህም ስልጠና ላይ ከ120 በላይ መጋቢዎች እና አገልጋዮች የተሳተፉ ሲሆን መስከረም 14 2018 ዓ ም ስልጠናው እንደተጠናቀቀም ተገልጿል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ነው። ኢትዮጵያ ታላቁን የህዳሴ ግድብ አጠናቃ በመመረቋ እንኳን ደስ አላችሁ ሲሉ አንቶኒ ጉተሬስ ደስታቸውን ገለጹ። የተባበሩት መንግስታት ድርጅት ተመት ዋና ጸሐፊ አንቶኒ ጉተሬስ ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን አጠናቃ በመመረቋ እንኳን ደስ አላችሁ ብለዋል። በተጨማሪም ሀገሪቱ የአየር ንብረት ጉባኤና ሌሎች ፕሮጀክቶችን በማስተናገድ ላስመዘገበችው ስኬት አድናቆታቸውን ገልጸዋል። ፕሬዚደንት ታያ ስላሴ ከዋና ጸሐፊው ጋር በቀጠናውና በሌሎች ጉዳዮች ላይ ሰፊ ውይይት ማድረጋቸውን የውጭ ጉዳይ ሚኒስቴር አስታውቋል። በውይይታቸውም ሁለቱ ወገኖች በቀጠናው ብሎም በዓለም አቀፍ የጋራ ጉዳዮች ላይ መክረዋል። በተመሳሳይ ፕሬዝደንት ታዬ ከሰማንያኛው የተባበሩት መንግስታት ጠቅላላ ጉባኤ ጎን ለጎን አፍሪካን በኤሌክትሪክ ለማዳረስ ዓላማ ያደረገው ተልእኮ 300 ኢነርጂ ኢኒሽቲቭ ላይ ተሳትፈዋል። ኢትዮጵያ ተልዕኮውን መቀላቀሏ እያካሄደችው ያለውን ኢነርጂ ማሻሻያ የሚያጠናክር እውቅና በመሆኑ ትልቅ ምዕራፍ ነው የተባለ ሲሆን ባለፈው ጥር ወር በታንዛኒያ በተዘጋጀው ተልዕኮ ሶስት መቶ ኢነርጂ ኢኒሽቲቭ ስብሰባ ላይ ቡድን ውስጥ እንድትካተት ተደርጓል። አሁን ላይም ለአባልነት የሚያበቃትን ስትራቴጂና የትግበራ የጊዜ ሰሌዳዎችን በማዘጋጀት ቁርጠኝነቷን በድጋሚ ለማረጋገጥ የገባችውን ቃል በተግባር አረጋግጣ ኢኒሽቲቭን ትቀላቀላለች። ዘገባው የፋና ነው። በተያያዘ መረጃ ኢትዮጵያ ግብጽ በህዳሴ ግድብ ላይ የምታራምደውን አቋም ለማህበራዊ ደህንነት ስጋት መሆኑ መግለጿ ታወቀ። በውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ የተፈረመውና ለተባበሩት መንግስታት ጸጥታው ምክር ቤት የተላከው ደብዳቤ ግብጽ ኢትዮጵያ ላይ የምታሳየው ዛቻ የአፍሪካ ቀንድን መተራመስ ቀጣይ ፖሊሲዋ መሆኑ ያሳያል ይላል ደብዳቤው። የግብጽ ባለስልጣናት የግድቡን መመረቅ ተከትሎ ለጸጥታው ምክር ቤት የጻፉትን የክስ ደብዳቤ በተመለከተም ኢትዮጵያ ከአባይ ውሃ የመጠቀም መብቷ ከማንም ቃድ መጠየቅ የሚያስፈልገው ጉዳይ አይደለም እንደሚልም ተዘግቧል። የኢትዮጵያ አካሄድ በትብብር መንፈስ፣ በሙሉ ብልጽግና፣ በመልካም እምነት ላይ የተመሰረተ ቢሆንም ግብጽ ከሰሞኑ ያስገባችው ደብዳቤ ያለምንም የትብብር መንፈስ የአባይን ውሃ በበላይነት በብቸኝነት ለመጠቀም ያሳየችበት ግልጽ ፍላጎት መሆኑም ደብዳቤው ያስረዳል ተብሏል። በነቀምቴ ከተማ አንዲት እናት አምስት ልጆችን በአንድ ጊዜ ተገላገለች። ወይዘሮ አስቴር ተረፈ የነቀምቴ ከተማ ነዋሪ ስትሆን ከአምስት ዓመት በፊት አንዲት ሴት ልጅ ተገላግላ ነበር። አሁን ላይም በወለጋ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በአንድ ጊዜ አምስት ልጆችን በሰላም ተገላግላለች። ወይዘሮ አስቴር ሶስት ወንድ ልጆችና ሁለት ሴት ልጆችን በሰላም መገላገሏን የሆስፒታሉ የማህፀን ሕክምና ስፔሻሊስት ዶክተር ቢቂላ ለሚ ለፋና ሚዲያ ኮርፖሬሽን ተናግረዋል። እናትና የተወለዱት አምስት ህጻናት በመልካም ጤንነት ላይም እንደሚገኙም አመላክተዋል። የዘገበው ፋና ነው። እየተከታተላችሁ ያላችሁት ከጄሚም ቴሌቪዥን ወደ እናንተ እየደረሰ ያለው መረጃዎቻችን ነው። ወደ ውጭ መረጃ አልፋለሁ። የዩክሬን የወንጌላውያን ፕሮቴስታንት አብያተ ክርስቲያናት ህብረት ምክር ቤት ከአውሮፓ የወንጌላውያን ህብረት ጋር በይፋ ተቀላቀለች። ባልደረባችን ዳንኤል አንተነህ ዝርዝር መረጃውን ይነግረናል። የዩክሬን የወንጌላውያን ፕሮቴስታንት አብያተ ክርስቲያናት ምክር ቤት ሙሉ አባል በመሆን በይፋ ወደ አውሮፓ ወንጌላውያን ህብረት እንደተቀላቀሉም ተገልጿል። ይህ ውሳኔ በሴፕቴምበር 17 ቀን 2025 ዓ ም በተካሄደው የህብረቱ ዓመታዊ ስብሰባ ላይ በአባላት ሙሉ ድምፅ ተቀባይነትም አግኝቷል። በዚህ እንደጸደቀ በተነገረው የዩክሬን መደበኛ የወንጌላውያን አካሄድ የመጀመሪያ ሲሆን የሶስት ዓመት ውይይትና የስምነት ሂደትን እንደወሰደም ተነግሯል። ይህንን አስመልክቶም የህብረቱ መሪዎች ይህንን ግንኙነት ለማጉላትም በመስከረም ወር በዩክሬን ጉብኝትም አድርገዋል። የአውሮፓ ወንገ ገለባ ህብረት ዋና ጸሐፊ ኮኒ ዱርቴ እንደተናገሩትም በሶስቱ የጦርነት ዓመታት ውስጥ ብዙ ብሔራዊ የወንጌላውያን ህብረት ከነርሱ ጋር ተካፍለዋል። ነገር ግን አሁን በመደበኛነት አንድ ላይ በመሆናችን ደስ ብሎኛል ሲሉም ተናግረዋል። የተደረገው ህብረትም ለዩክሬን ወንጌላውያንና በመላው አውሮፓ ከሚገኙ ተመሳሳይ ቤተ ክርስቲያናት ጋር የበለጠ ትብብርና በሃይማኖት ነፃነት ጉዳዮች ላይም እንደሚያጠናክርም ይጠበቃል። ከዚሁ ጋር ተያይዞም የአውሮፓ ወንጌላውያን ህብረት ሩሲያን በዩክሬን ላይ የደረሰችውን ወረራ በማውገዝም ለሰላም ጸሎትም ጥሪ ማቅረባቸውንም አቅርበዋል። ሁለቱም ዩክሬንና ሩሲያ በአውሮፓና ዓለም አቀፍ የወንጌላውያን አባልነት ውስጥም እንደሚካተቱም ተገልጿል። የአውሮፓ ወንጌላውያን ኅብረት በአውሮፓ የሚገኙ ብሔራዊ የወንጌላውያን ኅብረት ማህበራት፣ ቤተ እምነቶችና ቤተ ክርስቲያናት አንድ በማድረግ የሚታወቅም ሲሆን ዋነኛ ዓላማውም በኅብረተሰቡ ውስጥ ክርስቲያናዊና የወንጌል ሥራን መሥራት የእምነት ነፃነትን መጠበቅና አድሎን ከመዋጋት በተጨማሪም ስነ መለኮታዊና ማህበራዊ እሴቶችን ማዳበርም ነው። የአውሮፓ ወንገላውያን ህብረት በአሁኑ ሰዓት ወደ 23 ሚሊዮን የሚጠጉ ወንገላውያን ክርስቲያኖችን የሚወክል ሲሆን ከ35 በላይ የአውሮፓ አገሮችንም ያጠቃልላል። ህብረቱ ሩሲያ በዩክሬን ላይ የምታደርገውን ህገወጥ ጥቃትን በመቃወም ክሪሚያና ዶንባስን ጨምሮ ሙሉ በሙሉ ለቀው እንዲወጡም ሲልም አሳስቧል። በዚህም የዩክሬን ወንገላውያን ፕሮቴስታንት አብያተ ክርስቲያናት ከአውሮፓ ወንገላውያን ህብረት ጋር አባል በመሆንም ለዓለም አቀፍ ትብብር ለጋራ ተግባራትና በአውሮፓ እንዲሁም በዓለም ላይ የሃይማኖት ነፃነትን ለመጠበቅ ወሳኝ እርምጃ ነውም ተብሏል። ዘገባው የክርስቲያን ዴይሊ ነው። ዴንማርክ በውል ያልተለዩ ሰው አልባ አውሮፕላኖችን በኮምፐንሃገር አየር ማረፊያ ላይ በመታየታቸው አገልግሎቷን መዝጋቷ ተሰማ። በዚህ ምክንያት ቢያንስ 15 በረራዎች ችግሩ እስኪቀረፍ ድረስ አቅጣጫቸውን እንዲቀይሩ ተደርገዋል። ከሁለት እስከ ሶስት የሚሆኑ ድሮኖች በአየር ማረፊያ ላይ በመታየታቸው አየር መንገዱ ተዘግቷል ያሉት የተቋሙ ቃል አቀባይ ምንም አይነት በረራ ከኮፐንሃገንም ወደ ኮፐንሃገንም እየተደረገ እንዳልሆነ ጠቁመዋል። በአየር ማረፊያው ላይ ከሶስት እስከ አራት የሚደርሱ ሰው አልባ አውሮፕላኖች መታየታቸው ደግሞ ፖሊስ አረጋግጧል። ድሮኖቹ በጣቢያው ላይ በመመላለስ ላይ መሆናቸውን ያሳወቀው የኮፐንሃገን ፖሊስ ምን እንደሆነ ለመለየት ምርመራ ላይ ነኝ ያለ ሲሆን ድሮኖቹ ወታደራዊ ይሆኑ ለሌላ ዓላማ የሚሆኑ በግልጽ አልተለዩም። ግለሰቦች ከሚይዟቸው ድሮኖች መጠን ከፍ ያሉ መሆናቸው ግን የኮፐንሃገን ፖሊስ ይፋ አድርጓል። እንዲህ አይነቱ ሀሳብ የመጣው ሶስት የሰሜን አትላንቲክ የጦር ጥምረት አባልነት የአየር ክልላችን በሩሲያ ተጥሷል ባሉበት አጋጣሚ ነው። ዘገባው የአልጀርዚራ ነው። መረጃዎቹን ከማጠቃለል በፊት አርስተ ዜናዎቹን፣ ላስታውሳችሁ የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት ለቤተ እምነት መሪዎች ና አገልጋዮች ስልጠና መስጠት ጀመረ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምዕራብ አዲስ አበባ ና አካባቢው ክልል የወሊሶ ና ቱሉ ቦሎ ክላስተር የመሪዎች ስልጠና ተካሄደ። ኢትዮጵያ ታላቁ የህዳሴ ግድብን አጠናቃ በመመረቋ እንኳን ደስ አላችሁ ሲሉ አንቶኒዮ ጉተሬስ ደስታቸውን ገለጹ። ከውጪ የዩክሬን የወንጌላውያን ፕሮቴስታንት አብያተ ክርስቲያናት ምክር ቤት ከአውሮፓ ወንጌላውያን ህብረት ጋር በይፋ ተቀላቀለ። ለዛሬ ያዝንላችሁ መረጃዎች እነዚሁ ነበሩ። ያዘጋጁላችሁ ነፃነት ዋቁማና ዳንኤል አንተነህ ከመላዩ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ወደ እናንተ ያደረስኩት ሊያ ሳሙኤል ነኝ። ሌሎች የጄምም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ።